ኢትዮጵያ ውስጥ ስራዎች ሲጀመሩ ዶሮ ሲባል ዶሮ ምን ያረጋል? ስንዴ ሲባል ስንዴ ምን ያረጋል? ኮሪደር ሲባል ኮሪደር ምን ያረጋል? ሕዳሴ ሲባል ሕዳሴ ምን ያረጋል? ብለው የማይሰሩ ነገር ግን ለሚጀመሩ ስራዎች ሁሉ የዳቦ ስም የሚያወጡ ሰዎች አሉ። እነዚያ ለስራ ሁሉ የዳቦ ስም የሚያወጡ አቃቂር የሚያወጡ ስራ ሳይጀምሩ ሥራ ሳይችሉ ፕራዮሪቲ የሚያወጡ ይሄ ይቅደም ያይከተል ያ ያስፈልግም ይሄ ያስፈልጋል የሚሉ ሰዎች አሁን ለነሱ ቻሌንጅ አለኝ። ብዙ ጊዜ ስንጀምር ጅምሮቻችንን በማጥላላት በመውቀስ፣ በማራከስ ብዙ ደክማችኋል። አሁን እኔ በሀላባ አንድ፣ በከንባታ አንድ፣ በስልጤ አንድ፣ በሀድያ አንድ መንደር ሰራለሁ። እናንተ ቁጭ ብላችሁ የዳቦ ስም የምታወጡ ሰዎች ሃላባ አደለም፣ በሰፈራችሁ ለባዳ አደለም፣ ለዘመዳችሁ አንዳንድ መንደር ስሩና ገንዘብ ካላችሁ በገንዘባችሁ፣ ገንዘብ ከሌላችሁ በጉልበታችሁ፣ በውጭም ያላችሁ በግልም ብትችሉ በግልም ባሲው አስተባብራችሁ የሰውን ህይወት ንኩትና ከዚያ ጥያቄ አንሱ። የሰውን ህይወት ቀይሩና ከዚያ ተቹ። ሳንሰራ እጃችን አጣጥፈን የሚሰራን ሰው በመተቸት ኢትዮጵያን መለወጥ አንችልም። እና ብዙ ተላግማችኋል፣ ብዙ የዳቦ ስም አውጥታችኋል። አሁን በመላው የኢትዮጵያ ህዝብ ስም የምጠይቃችሁ ለአቃቂር እንዲመቻችሁ ሰርታችሁ አሳዩን። ከኛ የተሻለ ነገር ሰርታችሁ አሳዩን። ይሄ በመንግስት ወይታ አይሠራም፣ ሰበብ አያስፈልገውም። አስተባብረን፣ ለምነን፣ ደምረን ሰው በራሱ መሬት ላይ የራሱን ህይወት የምናሻግርበት ስራ ነው። ማንም መስራት ይችላል እና እንደዚያ የዳቦ ስም በማውጣት የተካኑ ወንድምና እህቶቻችን አሁን በተግባር በየመንደሮቻቸው ያርሶ አደሩን በመንካት በተጨባጭ ስራም እንዳይመስል እንዲያሳዩንና ከዚያ በኋላ ያለውን ንግግር ከተግባር በኋላ እንድንወያይ በዚሁ አጋጣሚ ቻሌንጅ ማድረግ እፈልጋለሁ። የመጣንበት ዋነኛው ዓላማ የገጠር ኮሪደር ማስጀመር ቢሆንም እግረ መንገድ በሀላባ አንድ ወረዳ ጎብኝተን ነበር። ይህ ወረዳ ከሀያ ዓመታት በላይ በሴፍቲ ነት ይታገዝ የነበረ ነው። ዛሬ በቆሎ፣ በርበሬ፣ አቮካዶ፣ ማንጎ በማረስ ራሱን መመገብ ብቻ ሳይሆን የከባቢውን ገበያ የሚያረጋጋ ወረዳ ሆኗል። አቮካዶ መጀመሪያ ሳየው ማንጎ ነው ያልኩት፣ ምክንያቱም ትልቅ ስለሆነ እኛ የምናውቀው አቮካዶ መልክ የለውም። ትላልቅ ነው፣ የማንጎ ፎርም ነው ያለው ያን የሚያክል አቮካዶ ማምረት የሚችል ቦታ ትናንትና በጎርፍ የሚጠቃ ትናንትና በድርቅ የሚጠጋ እኔ ዛሬ አምስት ዓመት ገደማ አላባ ስመጣ ከፍተኛ የውሃ ችግር አለ ብለው ሰባት ስምንት ጉድጓድ ተቆፍሮላቸዋል። ውሃ ችግር ነበር። አሁን ዛሬ ያየው ስራ ግን እጅግ እጅግ ተስፋ የሚሰጥና በርቱ እንዳይቋረጥ ይሄ ጥረት የሚያስብል ነው። በዚህ በከንባታ አንድ ወረዳ ውስጥ አንድ ወጣት አርሶአደር አዲሎ ወረዳ ዙሪያ እንደ ሞዴል አርሶአደር ዛሬ ማሳውን ጓሮን ለማየት እድል አግኝተን ነበር። የአርሶ አደር በጓሮ በማሳው የጀመረው ስራ እጅግ በጣም የሚያኮራ ነው። ጽድት ያለ ግቢ ነው ያለው፣ ጽድት ያለ ማሳ ነው ያለው፣ ውሃ ጠልፎ በኢሪጌሽን ነው የሚሰራው። ይህ ወጣት ከራሱ አልፎ በከባቢ ያሉ አራ መቶ አርሶ አደሮች የሚደግፍ የሚሰራ የሚያሰራ ሰው ሆኗል። አጠቃላይ ከባቢውን የሚቀይር ኢምፓክትፉል የሆነ ስራ ጀምሯል። የእርሱ ያኗኗር ዜ ሁሉም አርሶ አደር ጋር ከደረሰ የእሱ የእርሻ ዜ ሁሉም ጋር ከደረሰ ብልጽግና የምንለው እሱ ነው። አንድ አርሶ አደር በቤቱ መብራት ያለው፣ ስልክ ያለው፣ ሽንት ቤት ያለው፣ ከከብቶች ጋር የማይተኛ አጥሩ በእንሰት በማንጎ በአቦካዶ በሙዝ የሆነ ቆርቆሮ የማይጠቀም ከተፈጥሮ ጋር የማይጣላ ንጹህ ኮምፓውንድ ያለው ልጆቹ ሊጫወቱ ቢያስቡ በመስክ በጓሯቸው በሰፈራቸው የተመቸ ከባቢ ያላቸው ከሆነ ብልጽግና ብለን የምንጠራው የእያንዳንዱ የአርሶ አደር ላይፍ ወደዛ ደረጃ እንዲደርስ ነው። እና ያየነው የሞዴሉ አርሶ አደር ስራ እጅግ የሚያኮራ ነው። ያ እንዲበራከት፣ እንዲሰፋ፣ ለመላው ኢትዮጵያ ሞዴል ሆኖ እንዲስፋፋ አደራማ ትፈልጋለሁ።